በህይወትክ ምን ተማርክ? ምንም ነገር ይፈጠርብህ አርፈህ አላማውን አሳካ። የተማርኩት ነገር እሱ ነው በቃ። የሰው ልጅ ምንም ብታረገ ያወርብሃል? የሆነ ስራ ሰርተሽ ታወቅሽ ወይ የሆነ ስራ ሰርተሽ ሀብታም ሆንሽ ስትዘንጪ፣ ትንሽ ያገኘ ደረቱ መንፋት ጀመረኛ ላይ ትባያለሽ። ቡርክክ ብለሽ ስትሄጂ እየሰራ እንኳን የማይለብስ ትባያለሽ መኪና እየነዳሽ ወርዶች፣ ሰላም ስትያቸው ያሽቃበጠ እኛ መኪና እንደሌለን እኮ ሊነግረን እኮ ነው። ወርዶ ምናምን ሲያሸረጉድ መኪና ውስጥ ሆነች፣ ሰላም ስትያቸው ደግሞ ጥጋቡን ትንሽ አገኘ፣ ከመኪና የማይወርድም ሰው ሰላም ለማለት በፊት እግራችን ስር እንደማይወድቅ የማይወራ ነገር የለም። ስለዚህ መሰራት ነው። ወደ ግራም ወደ ቀኝም የለም፣ ግራም ቀኝም ከሄድክ እንደሚወራ መገስገስ፣ አላማሽ ወደፊት ነው።

መጀመሪያ ከክላራ ከቤተሰብ ሸክብ ላይ ከእዛ ሴቱንም ፍቅሩንም ትደርስበታለህ። ኢትዮጵያ በአህያ ብዛት ዓለምን እየመራች ትገኛለች። በዓለም ላይ እንግዲህ አምሳ ሚሊዮን አህዮች አሉ ተብሎ ይገመታል። አዲስ እረኛ ከብት ያስተኛ ነው ነገሩማ። የሰራው ቪዲዮ ደርሶኛል። በጣም አሪፍ ቪዲዮ ነው። አሪፍ ታሪክ ነው፣ አሪፍ ትወና ነው። የት እንደምታቀኝ አይሎን ነው። ግን ጉዳዩን የኔ እናንተ እያለ እኮ ነው ጥያቄ። የኔ እናንተ ጉዳይ አይደለም። እኔ ምንም አይነት ፐርሰናል ኢሹ አላነሳው። ግን አቋሉ ለምትለው እኔ መልስ አልሰጠም። አንተ ነው የምታቀኝ ከሆነ ይሄን ቪዲዮ ተመልከቱ። እናንተ ደግሞ ዘሩ ይመቻችሁ እንደነዚህ አይነት የሴት ፓንቲ ላይነሮች ብንላቸው ብንላቸው አያልቁም፣ ታውቃለህ? ከስር ከስር እያደጉ ያስቸግሩናል። እንግዲህ ቪዲዮውን እንዳያችሁት ነው፣ መልሱን ለእናንተ እኔ ተውላችኋለሁ። እውነት እናንተ አብሯችሁ ከበላ ከተጣ ሰው ጋር የዚህን ያህል ወጣችሁ ሚዲያ ላይ የተሳደባላችሁ በእንደዚህ አይነት ጸያፍ ቃል ዩቲዩብ ላይ መሸቂያ ታደርጉታላችሁ። ማን እኔ? የትም አላቅ ነው። ሞጫ መንገድ ስታጣ ይሄንን ምክንያት ይዛ አትምጣ፣ በፍጹም አትምጣ። አሁንም ጉዳዩ የኔና ያንተ አደለ።

ጉዳዩ የእኔ እናንተ ታርቁ አልፈልግም። የተናገርከው እንደ ማህበረሰብ ነው። ስለዚህ ውጣና ወጣቱን ይቅርታ ብል ምን ችግር አለ? የአራዳ ልጅ ሁሉም ሰው ይቅር ባይ ነው። ወጥተ ይቅርታ ብትል ምን ችግር አለ? የዚህን ያለ ወተ ድጋሚ እረትን መፍተ አፈን ለመክፈት አትሩት። ኤንዌይ ስለ እኔ ዛን ያል መናገር አይጠበቅብም ነበር። እኔ ነው የምር፣ አንተ የምታቀኝ ሰው ብትሆን ኖሮ ምን አይነት ተሸገር ፍሪክ እንደሆንኩ ታቅ ነበር። ዝና ላይክ ፎሎ ፈልገው ነው ላልከው አንተ እኔን ምር የምታውቀኝ ከሆነ አንተ ዝጡ ዝጡ ስትል እኔ ምን አይነት ዝናሬ እንደነበርኩ ልቦና ያውቅ ነበር ማለት ነው። አሁን እኔ እዚህ እዛ ማለት አልፈልግም። እኔ ሰው የትም አላውቀውም፣ የትም አታውቀኝም፣ አላውቅም። ይሄንን በአራት ነጥብ ነው ልነግርህ የምፈልገው ግን አየህ አለማውቅህ ማስከንም አድርገህም ሳታደርግም ነው ማ ፓፒላ እዚህ ነው አላት። አትናደጅ እንጂ ማ ውሃ የጠጣሽው መቼ ስለሰው ያንድ ብር ዝርዝር እንደሌለው በግልጻ ሳይተሻማ አመጣጤ ለመጨቃጨቅ ምናምን ሳይሆን ሶስት ግለሰቦችን ይቅርታ ለመጠየቅ ነው። ሰው የሚያወራውና የሚያደርገው ነገር ግን የተለያየ እንደሆነ በእነዚህ ሶስት ግለሰቦች ከእኔ ጭምር ማየት ትችላለህ። ከዚህ በኋላ ዛሬ ከሳሽ ሆኖ የመጣው ዛሬ ከሚከሰሰው በላይ የባሰ ንግግር የተናገረ ሰው ከዚህ የተረዳሁት ምንድነው? ሁላችንም ማስመሰያዎች ነው። ለወጣቱ ደግሞ የምነግረው ምንድነው? ከፈጣሪ በታች ያላችሁ ቤተሰቦቻችሁ ናቸው። ዛሬ ላይ ቢገግም ቀን መቀየር አይቀርም። ቀን ይቀየራል፣ ቀን ይገለበጣል። ተባበታል፣ ችግር የለውም፣ የማያልፍ ነገር የለም። ከዛ በኋላ ያለው ስራ ግድ ነው። ስራ ግድ ነው። እርድና ማሚን አያሳክምም፣ እርድና ከፋርማሲ መድኃኒት አያስገዛም። ስለዚህ ስራ፣ ስራ፣ ስራ። የተገኘው ስራ ችግር የለውም። እዚህ ይቅርታ ልጀምር ሰይድ ማርሻል አርት፣ በጣም በጣም ከልቤ መነጨ ይቅርታ። አንተ ይቅር ብትለኝ ፈጣሪ ይቅር ላይ ለኝ ይችላል፣ ግን ስናገረው ስላላፈርኩ አሁን ይቅርታ ብጠይቅ ምንም ማለት አይደለም። ከልቤ በጣም በጣም ይቅርታ ልል እፈልጋለሁ። ንቀህ ስላልመለስክልኝ ደግሞ አላህ ያክብርህ። በጣም አመሰግናለሁ። ሁለተኛ ይቅርታ የምጠይቀው ደግሞ ፎሎወሮቼ ነው። ተናክሼ ላናከስኳችሁ እግዚአብሔር ይቅርታ ያርግልኝ። አይሆፕ፣ ይቅርታ ታደርጉልኛላችሁ። በጣም ይቅርታ አይለመደኝም፣ እንደዚህ አይነት ነገር ውስጥ አልናካካም። ሶስተኛ ይቅርታ መጠየቅ የምፈልገው ይሄ አንድ ብር የሚሉት ግራ የገባው ሰባዎቹ ላይ ነው። ሰማንያዎቹ ላይ በተደረገ ጦርነት ተሳትፏል መሰለኝ። ሁሌም ፊቱን ሸፍሮ ነው የሚገባው። አፍንጫ የለውም፣ እንደዚያ ነው የሚሆነው። እርግጠኛ ነኝ እንጂ ማን ተንከስ ተራ ሰው ማን ማን ይተናፈው ባለሽ ተፈለገ ለምን በጠቅላይ ሚኒስትሩ አይቀልድም? አባቴ ጊዜው የመናገር እኮ ነው፣ የምትናገር ብዙ ነው። ወጥቶ አይናገርም ወንድ ከሆነ ፊቱን ይሄ እርግጠኛ ነኝ። 77 ላይ ወይ 80 ላይ ሆነ የሆነ ጦርነት ላይ ብቻ ፈንጂ ላፍ አድርጎታል። ያስታውቃል፣ ሲናፈጥ ራሱ በዚህ ጋር አይደለም በዚህ ጋር ነው ያለ ሲናፈጥ ነው

ማለት ይሄን ያህል የልብህን ነክቻለሁ እያላሰብኩት ነበረ። አንተ አራስ ስኳር ድንች ራስ መተዳደሪ ነው ማረግ። በምሰራበት ቪዲዮ እንዳለ ነው ማስገባ። እደበረብሃለሁ። እድሜህን ሙሉ ነው ማሰቃየው። አይ ደግሞ ገና ፊት ለፊት ስትመጣልኝ። በቃ ዛሬ ደግሞ አዲስ ቱቶሪያል አልተለቀቀልን ወይ? ጥፍር መሞረድ ወይ ደግሞ ኩክ ማውጣት እንደዛው እየሰጥ ባይዙ ያንተን እንትን ነው የምትጠቀመው፣ ያንተን ስኪን ኬር ሩቲን ነው የምትጠቀመው። የሴቶች ሁሉ አላምንም። አንተ ቅቅል ድንጋይ ወንዶ ወይዘሩ ሰው ተናጋሪ አታርጉ፣ በእናታችሁ። ግን እኔ ትመችኛለሽ። እኔ እኮ ፖዚቲቭ ቫይብ ነኝ እኮ ባይዙ። የብር እኔ ትመችኛለሽ። ያው ሰው በክፉ ስለ ያስደጥኝ ነው እንጂ ትመችኛለሽ። ነፍጣም ግን አይባልም ልብጣ ባይባልም አንተዛ አርፈ የዱባይን አሸዋ እረስ ቅቅል ድንጋይ እንዴት ታስጣላለህ? ያንተ እንደም ያለችኝ አትላስ መብራቱ ጋር ቆሜ መብራት ላይ ምንድን ነው መስታወቷን ዝቅ አደረገች እና መኪኗ ትልቅ ነው፣ አንተ ደቃቃ አለች። አላቃት። ትራፊክ መብራት ላይ ነው፣ መንገድ ላይ አንተ ደቃቃ። አንተ ነው አሁን እኛ ላይ ሙድ የምትይዘው ምናምን አለች ማለት ነው። እና ባይዘ የትመቸኛለ ምናምን አለች። በቃ ፒስ ብዬ ሄድን፣ ቀጠልን አጋጣሚ የሆነው እኔ ያቆምኩበት ቦታ ጋር ከኋላ መታቆመች። ስትወርድ ከመኪና እንዲህ ማ ይቀውላለንሽ፣ ፕሬግናንሲ ቴስተሩ ነው የቁልፍ ማንጠልጠያ ነው የምታክለው። ልጅቷ እንዴት እንደዚህ ከአናቷ ላይ ሶስት ፀጉር ዘለላ ብነቀል ነብሷ ይወጣል። እግዚአብሔርን ላለማካበድ ማለት ነው። በቃ በጣም እንትንች ሚኒ ነች። አልበሸኩ እግዚአብሔርን ከልቤ በሸኩ ምር አንቺ ነሽ እኔን ደቃቃለሽ። እግዚአብሔርን እንቅፋት ግንባሯን ነው የሚመጣት ልጅቷ። ምንም እያካበድኩ አይደለም። በጣም አረማዊ በጣም ረጅም ነሽ። አመስግኝ አመስግኝ። በመጨረሻው ዘር ነው መሰለኝ ቤተሰቦች ሲለያዩ ቁመትሽን የተከፈሉት አልኳት። አሁን እንዳጀመረኛለች መንገድ ላይ ማልከተማል እንዳጀመረኛለች። አይ በጣም ደበረኝ የተናገርሽ ንግግር ብዬ ቁጭት ነው የሄድኩት። ሄድኩኝ በቃ ባንክ ልገባ ነበር፣ ሄድኩ አልፌ ሄድኩኝ። አልረሳትም ስታስታውሰኛለች። አሪፍ መልስ ምትተናገራ አልወጣልኝማ ብለህ የማይወጣልህ ነገር አለ አይደለ?

አኒወይስ እንደዚህ አይነት ስህተት እንዴትም ልሰራ አልችልም። የፊታችን ቅዳሜ ግንቦት ሁለት በሚኒ ላይ ማዳራሽ ቪአይፒ ሴክሽን ሚኪ እና ዳይት መለሳ ያዘጋጁት እንታደማለን መቅረት አይቻልም።